ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች፣ የእለቱ መረጃ የምናደርስበት ሰዓትም ደርሰናል። በመጀመሪያም ወደ ምናገኘው መረጃ እናልፋለን። ፕሬዝዳንት ኢሳያስ በሁለት ወራት ወደ ሦስት አገራት የወሰዳቸው ምክንያት ምንድን ነው? ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውንም ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድም ገብተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣቱን በኋላ ዋነኛ የተደጋጋሚ ጉብኝታቸውን መዳረሻ ከነበራቸው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውንም ወደ ሌሎች ሀገራትም አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራ፣ ለኢትዮጵያ ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አብ ሐሽም ግምታቸውንም ያስቀምጣሉ። ከፕሬዚዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና ኤርትራን ግንኙነት ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላልም ይላል። በትግራይ በተካሄደው ጦርነት ውስጥም የኢትዮጵያ መንግስት ደጋፊው ሰራዊታቸውንም አሰማርተው የነበሩት ኢሳያስ ጦርነቱን ካስቆሞ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸውን ጠንካራ ወዳጅነትም አብቅቷል። በተለይ ጠቅላይ ሚኒስትር የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያለችውን ተጽዕኖም ለማጠናከር ከተለያዩ ሀገራት እና ወገኖች ጋርም ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያ እና የተባበሩት አረብ ኤምሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራማንም ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና ያደረጉት ያለ ጉብኝትም የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣቱ ምክንያት ነው የሚሉት የአፍሪካ ቀንድ ተንታኞ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር ሊሆን ይችላል ሲሉም ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋትም ተፈጥሯል። በተለይ በሁለት ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። ምዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን ሶስት ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥም አድርገዋል። እነዚህ ሀገራትም ግብፅ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁለቱም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም አገሪቱ ተመሳሳይ አቋም የሚያንጸባርቀውም የቀይ ባህር ትብብር መድረክም አባላት ናቸው። በአገሪቱ የማስታወቂያ ሚኒስቴር በኩልም በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱትም ሁለት የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ አገራት መሪዎች ግብዣ እንደሆነ ነው። በጉብኝቶች ከአገሪቱ መሪዎች፣ ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጭ ዝርዝር ሁኔታዎችም አይገለጹም። ፕሬዝዳንት ኢሳያስ በህዳር የመጨረሻ እለት ለጉብኝት ከአስመራ የወጡትም የመካከለኛው ምስራቅ ኃይል አገርና ቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በአገሪቱ ንጉሥ ሳልማን ቢል አብዱላዚዝ አልሳዕድ ግብዣ ለአራት ቀናት ይደረጋልም የተባለው ፕሬዝዳንትም የሥራ ጉብኝትም በሁለት አገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ ቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግም ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካቸው ሀያሉም የሳውዲ ልዑል አልጋወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሳልማንና ከፍተኛ የሀገሪቱን ባለስልጣናት በቆይታቸው ወቅት እንደሚያገኙም ይጠበቃል። በቅርብ የወጡ ሪፖርቶች የሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄን ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧንም ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነትን ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ያሏትን የምጣኔ ሀብት ተጽዕኖ ለማስፋፋት በአሰብ ላይ ፍላጎት እንዳላትም ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅትም በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድም በተመለከተ ውይይትና ስምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘም ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ፕሬዝዳንት ኢሳያስ በጥቅምት 19 2018 ዓ.ም ለጉብኝት ያቀኑት ሶስት ዓመት ሊሞላው በተቃረበው የእርስ በርስ ጦርነት ውስጥም ወደምትገኘው ሱዳን ነበር። ግብዣውም የመጣው የተባለው ከሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ነው ነበር ጀነራል ሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቡርሃን ኢሳያስ የተቀበሉትም ጥቃት ሽሽት መቀመጫውን ባደረጉት የወደብ ከተማ ፖርት ሱዳን ውስጥ ነው ጄኔራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያ የሚቃወሙ ሲሆኑ እየተካሄደ ባለው የእርስ በእርስ ጦርነት ውስጥ ተፈጥኖ ደራሽ ኃይሉንም ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደለችም። ከሱዳን መሪዎች ጋርም የቆዩት ወዳጅነት ያላት ኤርትራ ለጦር ሰራዊት ግልጽ ድጋፍ አላት። በጥቅምት ወር የተደረገው የፕሬዝዳንት ኢሳያስ ጉብኝት የጀኔራል አልቡርሃን ኃይሎች ወሳኝ በሆነ የምዕራብ ሱዳን ግንባር ኤል ፋሸር ውስጥም ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስ እና ልኡካቸውን በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ ተመታችው ፖርቱ ሱዳንም ያቀኑትም በመኪና ተጉዘው እንደነበረ ተገልጿል። በዚህም ጉብኝት ወቅት በሁለቱ ወገኖች በኩል የጋራ ጉዳዮች ላይ ምክክር መደረጉን ከመነገሩ ውጪ ዝርዝር መረጃ አልወጣም። ነገር ግን በተለያዩ የሱዳን አካባቢዎች ኃይሉን እያጠናከረ እና ይዞታውን እያስፋፋ ያለው የሐምዳን ዳጋሎው ፈጥኖ ደራሽ ኃይልም ግስጋሴ ዋነኛ አጀንዳ እንደነበረ የሚታመንም ሲሆንም፣ ሌሎቹ የቀጠናው ጉዳዮችም በአጀንዳቸው ውስጥ መኖራቸውንም አይቀሬ ነውም። ከግብፅ፣ ከኤርትራ፣ ከሱዳንና ከሳውዲ አረቢያ ጋር መልካም ግንኙነት በሌለበት የተባበሩት አረብ ኤምሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይልም በአገሪቱ በስጋት የሚታይ ነው። ኤምሬትስ በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪም ለማሸማገል ትሞክራለች። ፕሬዝዳንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ከተበላሽ በኋላ በታላቁ ህዳሴ ግድብ ምክንያትም ከኢትዮጵያ ጋር ከምትወዛገበው ግብፅ ጋርም ወዳጅነትን አጠናክረዋል። በተደጋጋሚ ወደ ግብፅ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲ ወደ አስመራ ሂደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብርም መመሰረታቸው ይታወሳል። በዚህ ሁለት ወርም ፕሬዝዳንት ኢሳያስ ረዘም ላለ ቀናትም የቆዩ ጉብኝት በግብጽ ውስጥም አድርገዋል። ጥቅምት 1 2018 ዓ.ም ተምራት የተጀመረው ጉብኝት ለአምስት ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትራቸውንም አስከትለው ነበር የተጓዙት። ፕሬዝዳንት አልሲሲ ግብዣ የተካሄደ ነው በተባለው በዚህ ጉብኝት ላይ ሁለት መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፍ ጉዳዮች ላይ ውይይት ከማድረጋቸውም በተጨማሪ ኢሳያስ በግዙፉ የግብጽ ብሔራዊ ሙዚየም መረቃ ላይም ታድመው ነበር። በጉብኝት ማብቂያ ላይም ከፕሬዚዳንት አልሲሲ ጽፈት ቤት የወጣ መግለጫ ደግሞ በሁለቱ ፕሬዝዳንቶች ውይይት ወቅትም ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን በመግለጽም በተዘዋዋሪ የባህር በር ጥያቄ ያነሳች ላለችው ኢትዮጵያ የተላለፈ መልእክት መሆኑን ተንታኞች ይናገራሉ። ወደ ቀጣይ መረጃ ስናልፍም፣ መቀለ ውስጥ ምንድነው የተከሰተው? ከበባ፣ ውይይት፣ የድምጸ ወያኔ ስርጭት መቋረጥ፣ ፍንዳታ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ ማዕከለ ከተማ የሚገኘውን የትግራይ ጊዜያዊ አስተዳደር ጽፈት ቤት ህንፃ ላይ ከበባ መፈጸማቸውንም እና ድምጸ ወያኔ ቴሌቪዥን ጣቢያን ተቆጣጥረው እንደነበረም ተገለጸ። ታጣቂዎቹ በዋናነት ትኩረታቸውን ያደረጉትም የክልል ጊዜ አስተዳደር ሌተናል ጀነራል ታደሰ ወረደ ጽፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንጻ ላይ መሆኑንም ቢቢሲ ትግርኛ ሪፖርትም ገልጿል። መዕለ ውስጥም እንቅስቃሴ ያደረገው የትግራይ ኃይልም አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ሮብ ዳር 24 2018 ዓ.ም ምሽት አራጉር ወይም እንደርታ ከተባለው ቦታ ተነስተው ነው ሐሙስ ዕለት በአስተዳደር ህንፃ ላይ ከበባ የፈጸሙት። የሰራዊቱ አባላት የነፍሰ ወከፍ መሳሪያ ሆነውን ክላሽንኮብ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውንም የአይን እማኞች ተናግረዋል። ይህ በእንዲህ እንዳለ አርሚ 31 የቅርብ አዛዦቹ ክስተቱን ለማርገብም ሊያናገሯቸው ቢሞክሩም ከፍተኛ ባለስልጣናት መጠው ይናገሩን በሚልም ሳይቀበሏቸው መቅረታቸውን ተገልጿል። እኩለ ቀላይም የክልል ምክትል ጊዜው ያስተዳደሩ የሆኑት አቶ አማኑኤል አሰፋና የሰላምና ጸጥታ ቢሮ ኃላፊው ሌተና ጄኔራል ፍሳ ኪዳኑ ከታጣቂዎች ጋር ውይይት ማድረጋቸውን የተነገረ ቢሆንም ንግግሩ በምን ውጤት እንደተጠናቀቀም የተገለጸ ነገር የለም። የቢቢሲ የመቀለ ዘጋቢ እንዳመለከቱም ከሰዓት በኋላ ዘግይተው ወደ ከተማው የደረሱ ሌሎች የትግራይ ኃይሎች አባላት ወደ ድምፅ ወያኔ የቴሌቪዥን ጣቢያ መስሪያ ቤትን ተቆጣጥረው ሰራተኞቹን፣ ህንፃውንም ለቀው እንዲወጡ አድርገው እንደነበረም ተገልጿል። በዚህም ምክንያት ጣቢያው ለሁለት ሰዓት ያህል ስርጭቱ ተቋርጦ የቆይቶ አመሻሽ ላይም ወደ አየር መመለሱንም የቢቢሲ ዘጋቢም አረጋግጧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ከፍተኛ ፍንዳታ መሰማቱንም እና ቢቢሲ ምክንያቱ ምን እንደሆነ ባለስልጣናትን ቢጠይቅም እየተጠራ መሆኑንም ከመግለጽ ውጭ ዝርዝር መረጃ ማግኘት አልቻለም። ታጣቂዎቹ ኩለ ቀን ላይም ከክልል ጊዜው ያስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ ሐሙሳ መሻሽ ላይ ሌላ ዝርዝር ንግግር እየተደረገ እንደሆነም የቢቢሲ ዘጋቢም ተረድቷል። ነገር ግን በውይይቱ ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑ ነዋሪዎች ያመለከቱ ሲሆንም፣ በዚህም ሳቢያ በመላ ነዋሪዎች ዘንድ ስጋትም ተፈጥሯል። የትግራይ ኃይል አባላት ቦር የሚያገኙት ደሞዝ እንዲሻሻልና ሌሎች ጥቅማ ጥቅሞችን በተደጋጋሚ ሲጠይቁም ቆይተዋል። ለአሁን እንቅስቃሴ ምክንያትም በክልሉ ያጋጠመው የደሞዝ የክፍያ መዘግየት ሊሆን እንደሚችልም እየተነገረ ነው። የአርሚ ሰላሳን ታጣቂዎች በክልሉ መስተዳድር ህንፃና በተንቀሳቀሱባቸው አካባቢዎች የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረም ነዋሪዎቹ ገልጸዋል። እንዲህ ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይም ስጋት መፈጠሩንም የጠቀሰው የቢቢሲ ዘጋቢ በዚህም ሳቢያ ግጭት ይከሰታል በሚልም ከባንኮች ገንዘብ ማውጣት ከገቢዎች መሰረታዊ ፍጆታዎችን መሸመት እንዲሁም አንዳንድ ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረም ተዘግቧል። በተለይም ባለፉት ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውና ጥያቄያቸውን አሰምተውም ነበር። የሰራዊት አባላት በተመሳሳይ ወደ ክልል ጊዜው አስተዳደር ሕንፃ ሄደው የነበረ ሲሆንም የተለያዩ መንገዶችን በዛ ሲያበ ተዘግተው የነዋሪዎች እንቅስቃሴ ተስተዋግሎ እንደነበረም ይታወሳል። ከዚህ ቀደም በታጣቂዎች የቀረቡትን ጥያቄዎች ተከትሎ የክልሉ መስተዳደር ለደሞዝና ለጥቅማጥቅም ጉዳዮች ምላሽ የሚሰጥ ውሳኔም አሳልፎ ነበር። ወደ ቀጣይ መረጃ ስናልፍም በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናቅሮ መቀጠሉም ታወቀ። ከቀናት በፊት በቁጥጥር ስር ከዋሉት ሁለት ከፍተኛ የስራ ኃላፊዎች በተጨማሪም ከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚውን አቶ ብታሙ ውቤ በቁጥጥር ስር መዋላቸውም ተሰምቷል። የክስ ዝርዝሩ ሶስቱ ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዷለም ሲያ በፌዴራል ፖሊስን የተጠረጠሩበት ዋና ወንጀል ከውጭ ሀገራት ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረበትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑም ተረጋግጧል። ተጠርጣሪዎች ፍርድ ቤት የቀረቡ ሲሆንም ፖሊስ ምርመራውን ለማጠናቀቅ ታህሳስ 5 ቀን 2018 ዓ ቀጠሩም ተሰጧል። የስሩ ሂደት የጀመረው ህዳር 24 ቀን 2018 ዓ.ም ከሰዓት በኋላም ነበር። የፌደራል ፖሊስ አባላት ወደ ተቋሙ በመግባትም የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፏና ስራ አስፈፃሚ ኢንጂነር ህይወት እሸቱን እና የቢዝነስ ዘርፏና ምክትል ስራ አስፈጻሚ የሆኑት አቶ አንዷ አለም ሲያንም ቢሮ ካስፈተሸ በኋላ በሰራተኞች ፊትም በካቴና ስርም ወስደዋቸዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስና ቀንና ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ነው። መሰሪያ ቤቱ ለሰራተኞቹ ነገ ህዳር 25 የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም ዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጠረው መታሰራቸውን በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገርንም ነው ፈጥሯል። በዚህ የሙስና መረብ ውስጥም እጃቸው አለበት ተብለው የሚጠረጠሩ ሌሎች ተጨማሪ የስራ ኃላፊዎችም የሚፈለጉ ሲሆን እስሩ ወደ ሌሎች ዘርፎችም ሊስፋፋ እንደሚችልም ተመላክቷል ሲልም ፖሊስ ጉዳዩን በምርመራ እያጣራም ይገኛል። መረጃው የዘሀበሻ ነው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።